ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ክረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን እንነግራችኋለን። አብራችሁን ቆዩ። ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝለት አስታወቁ። ኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። በዚህም ጉዳይ ዜና ትንታኔያችን አካተነዋል። ኢትዮጵያ ከቻይና ያለባትን የአምስት ነጥብ ሶስት ቢሊዮን ዶላር እዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯ ተነግሯል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታቸው የምሰሙት ይሆናል። የአሜሪካው ፕሬዝዳንት ትራምፕ ሩሲያ ሰባ ስምንት በመቶ የዩክሬን መሬት ተቆጣጥራለች ሲሉም ተናግረዋል። የዚህም የዜና ትንታኔያችን አካተናል። አሜሪካው ፕሬዝዳንት ዶናልድ ትራምፕ የሚቃወሙ ሰልፍ በአሜሪካ ትልልቅ ከተሞች ተካሂደዋል። በዩናይት ስቴትስ ኦፍ አሜሪካ የሚገኙ ትላልቅ ከተሞች የፕሬዝዳንት ዶናልድ ትራምፕ ፖሊሲ በመቃወም በርካታ ሕዝብ ሰልፍ ወጥቷል። ተቃዋሚ ሰልፈኞቹም አደባባይ ከወጡ ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ እና ቺካጎ፣ ማያሚ፣ ሎስ አንጀለስ ይገኙበታል። ለዚህን የመሳሰሉ አርእስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ በግፍ ያጣነው ነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሷ አይቀርም ሲሉ የኢትዮጵያ የባህር ኃይል መከተል አዛዥ ኮማንደር ተገኘለታ አስታወቁ። የኢትዮጵያ ባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራትና መረጋጋት ጠቃሚነቱ የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ኔ የተናገሩት ጥቅምት ስምት ቀር 2018 ዓ ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋና ኮሌጅ በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርአቶችና ኢትዮጵያ ስትራቴጂ ነጻነት የአባይና ቀይ ባህር ትስስር የአፋር ክልል ስትራቴጂ ጋይ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደው የምክክር መድረክ ላይ ነው። የወደብ ጉዳይ መንግስት አጀንዳ ሆኖ ቀርቧል ያሉት የባህር ኃይሉ ምክትል አዛዥ በቀይ ባህር ቀጠና እየታዩ ያሉት ያሏቸውን ጂኦ ፖለቲካ ለውጦች ኢትዮጵያ ከቅርብ ባሉ ነገር ግን በውል ካልተጠቀሱ ጊዜያ ወዲህ በቀይ ባህር ያላትን ጥያቄ ቀዳሚ ብሔራዊ አጀንዳ ለማድረግ ገፍታ ምክንያት መሆኑን ጠቁመዋል። ከፍተኛ ደረጃ እያደገ ያለው የፖለቲካ ፍላጎት ለጥያቄው መነሳት አንደኛ ምክንያት መሆኑን አሳውቀዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለግንበት ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸውን ሀገራት በቀጠና የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈር በቀጠናው መኖራቸው ይዞታቸው የሚመጡ ችግሮች ከቀድሞ መተንበይ መዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ነው ሲሉም ተናግረዋል። ከቻይና ያለባትን 53 ቢሊዮን ዶላር እዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯ ተነገረ። ኢትዮጵያ ለቻይና መንግስት የምትከፍለው ቢያንስ 53 ቢሊዮን ዶላር እዳ በከፊል ወደ ቻይና ገንዘብ ዩዋን ለመቀየር ቤጂንግ ጋር ውይይት መጀመሯ ተዘግቧል። ይህ እርምጃ ቀደም ሲል ኬንያ ያደረገችው በመከተል ቻይና የገንዘብ ምንዛሪዋን ዓለም አቀፋዊ የማድረግ ጥረቷ የሚያጠናክር መሆኑ ተገንዝቧል። ብሉምበርግ እንደዘገበው ከሆነ ኢትዮጵያ ብሔራዊ ባንክ ገዢ አቶ ዮብ ተካሌ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፓሮች ባንክ እና ከቻይና ህዝብ ባንክ ጋር በዚህ እምቅ የእዳ ልውውጥ ውይይት መጀመራቸውን አስታውቀዋል። ገዢው የገለጹት አርብ ጥቅምት 7 2018 ዓ ም በዋሽንግተን ዲሲ በተካሄደው ዓለም አቀፍ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ በሰጡት ቃለ ምልልስ ነው። አገሪቱ ዳ በይዋን መክፈል የውጭ ምንዛሬ ክምችት ያለውን ጫናል በማቅለል ከአሜሪካ ዶላር የምንዛሬ ተመን መለዋጥ ሳቢያ የሚ መጣ ስጋት ለመቀነስ ይረዳታል ተብሎ ይታመናል። የአሜሪካው ፕሬዝዳንት ትራምፕ ሩሲያ ሰባስምንት በመቶ ዩክሬን መሬትን ተቆጣጥራለች አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰባ ስምንት በመቶ የሚሆነው የዩክሬን መሬት መቆጣጠሯን ገምተዋል። ሁለቱንም ወገኖች ጦርነት አቁመው ነገሮችን አሁን ባለበት እንዲቀጥሉ ጠይቀዋል ሲል ኳታር የሚገኘው አልጀዚራ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ለጋዜጠኝ ላይ የተናገሩት ሁለቱም ወገኖች መዋጋት አቁመው ለወደፊቱ የሚደረጉ ድርድሮች ወደ መሄድ መፍትሄ መፈለግ አለባቸው ብለዋል። ዶናልድ ትራምፕ እኔ የምለው አሁን ጦርነት ማቆም ወደ ቤታችሁ በመሄድ ሰዎችን መግደል ማቆም አለባችሁ፣ ያለበለዚያ የመጨረሻው መፍትሄ በዝርዝር ለመወያት አስቸጋሪ ይሆናል ብለዋል። የጦርነት አብዛኛው ክፍል የተካሄደበት ዶንባስ በተመለከተ ምን ይሆን ተብሎ ሲጠየቁ የትራምፕ፣ አሁን ባለበት ሁኔታ ጦርነቱ ይቁም፣ እኔ እንደማስበው 78 በመቶ የሚሆነው መሬት በሩሲያ ተይዟል። አሁን ባለበት ይተውና በኋላ ላይ መወያየት ይቻላል ሲሉም መልሰዋል። ም ከዚህ ቀደም መላው መሬቷ መልሳ እንደምትወስድ አጥብቃ ስትናገር ቆይታለች። ትራምፕ ራሳቸው ባለፈው ወር በዩክሬን በጦር ኃይል ማሸነፍ እንደምትችል በሩሲያ የተያዘው መሬት በሙሉ ዩክሬናውያን ልሳነ ምድር ላይ ሌሎች፣ ምስራቅ ዩክሬን አካባቢ ጨምሮ መልሳ መውሰድ እንደምትችል ተናግረው ነበር። ትራምፕ በሚቀጥሉት ጥቂት ሳምንታት ውስጥ በሃንጋሪ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ለመገናኘት ቀጠሮ ይዘዋል። ነገር ግን ትክክለኛ የስብሰባው ቀን አልተገለጸም። አሜሪካ ዶናልድ ትራምፕ ላይ የሚቃወም ሰልፎች በትላልቅ ከተሞች ተካሄደ። በዩናይትድ ስቴትስ ኦፍ አሜሪካ የሚገኙ ከተሞች የዩናይትድ ፕሬዚዳንት ዶናልድ ትራምፕ ፖሊሲ በመቃወም በርካታ ህዝባዊ ሰልፎች ወጥተዋል። ተቃዋሚ ሰልፈኞች በአደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚ፣ ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይም ኦፍ ስኩዌር የተካሄደው ተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን በሺህ የሚቆጠሩ ሰዎች ተቀላቅለውበታል። አውራ ጎዳናዎች፣ የባቡር ትራንስፖርት መሳፈሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፈኞች ተጥለቀው ነበር። ተቃዋሚዎቹ ከያዛቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም፣ ህገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፉ በፊት የትራምፕ አጋር የሆኑት ተቃዋሚ የግራ ክንፍ እንቅስቃሴ ከሆነው ኢትጋፋ ግንኙነት አላቸው ሲል ከሰዋቸዋል። አክለውም አሜሪካ ጥላቻ ያላቸው ሰልፍ ሲሉም አውግዘውታል። ቅዳሜ ዕለት የተካሄደው የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ ነበር ሲሉም ተናግረዋል። ኖኪንግ በመባል የተሰየመ የተቃውሞ ሰልፍ አስተባባሪዎች በድረገጽ ላይ ዋና መርህ ምን ሁከት የሌለበት ትዕይንት ህዝብ ማካሄድ መሆኑን የገለጸ ሲሆን ተሳታፊ ሊኖር ከሚችል ትንኮሳ ሁሉ ራሳቸውን እንዲያርቁ አሳስቧል። በኒውዮርክ ሰልፍ የተሳተፉት የተወሰኑ ሰዎች ዲሞክራሲ እንደዚህ ነው የሚል ዝማሪ እያሰሙ ነበር። ሄሊኮፕተርና ሰው አልባ አውሮፕላን በሰልፈኞች ላይ ሲያንዣብቡ ፖሊሶችም የመንገዱን ዳር ይዘው ቆመው ነበር። የኒውዮርክ ፖሊስ አምስቱም ከተሞች አውራጃዎች ከመቶ ሺህ በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸው ከተቃውሞ ጋር በተያያዘ ምንም አይነት ችግር እንዳልተፈጠረ ገልጸዋል። ታይም ኦፍ ስኪዮር አንድ የፖሊስ መኮንን ከ20 ሺህ በላይ የተቃዋሚ ሰልፈኞች በሰባተኛ ጎዳና ላይ መታያታቸው ግምቱን አስቀምጧል። ጋዜጠኞች ቤት ሳዝሎቭ በኒውዮርክ የተካሄደው ተቃውሞ ሰልፍ የተቀላቀለችው አሁን ባለበት መንግስት ስለተቆጣችና እየሆነ ያለው ስለሚያስጨንቃት እንደሆን ተናግራለች። የትራምፕ አስተዳደር ወደ ፋሺዝም አባገነን መንግስት እያመራ ነው ስትል ሁኔታውን ገልጻለች። ስለ ኒውዮርክ ከተማ በጣም እጨነቃለሁ የምትለው ጋዜጠኛ ከብዙ ከብዙ ሰዎች ጋር እዚህ ሆኜ መሆኔን ተስፋ ይሰጠኛል ብላለች። ባለፈው ዓመት ጥር ወር ላይ ወደ ዋይት ሀውስ በድጋሚ የመጡት የትራምፕ ፕሬዝዳንታዊ ስልጣንን ወሰን በማስፋት የፌዴራል መንግስትን አንዳንድ ክፍሎች ለማፍረስ የብሔራዊ ዘብ ወታደር ወደ አሜሪካ ከተሞች በማሰማራት ከግዛት አስተዳዳሪዎች ተቃውሞ ገጥሟቸዋል። የአስተዳደሩ ከፍተኛ የህግ አስፈጻሚ አካላት ጠላቶች የሚሏቸው ለፍርድ እንዳቀርቡም ጠይቀዋል። ፕሬዝዳንቱ የተወሰኑ እርምጃ በችግር ላይ ያለ አገር መልሶ ለመገንባት አስፈላጊ መሆኑን በመግለጽ አባግነን ወደ ፋሺስት ነው የሚሏቸው አባ ማባባል አስቂኝ ነው ሲሉ ውርቅ አድርገውታል። ነገር ግን ተቺዎች በአስተዳደሩ የሚወስዱት አንዳንድ እርምጃዎች ህገ መንግስታዊ ያልሆኑና ለአሜሪካ ዲሞክራሲ ጠንክናቸው ሲሉም ያስጠነቅቃሉ። በጣሊያን ያደጉት የ68 ዓመቱ ማሲዮ ማስኮላ ነዋሪነታቸው በኒውጀርሲ ሲሆን፣ አሜሪካ የትውልድ ሀገራቸው ባለፈው ክፍለ ዘመን የሄደችበትን አይነት መንገድ እየተከተለች መሆኗን ስላሳሰበኝ ተቃውሟችን ለመግለጽ አደባባይ መውጣታቸውን ተናግረዋል። ማስኮሎ እኔ የሙሶሊኒ ጦርነት ከርቶ የሚደረገውን ትግል የተቀላቀለ ጀግና የጣሊያን ያፈራ የሚያስፈራች ልጅ ነኝ ብለዋል። ቤተሰቦቻቸው በፋሽስት ተሰቃይቷልና ተገድለዋል። ይህም በማስታወስ ከሰማኒያ ዓመታት በኋላ እንደገና ፋሽዝም በዩናይት ስቴትስ አሜሪካ አገኘው ብለው አልጠበቅኩም ነበር ሲሉ ስጋታቸውን ተናግረዋል። በመሆኑም ማሊኮስት የትራምፕ አስተዳደር በሚሊዎች የሚቆጠሩ አሜሪካ የሚሰጠው የጤና አገልግሎት ማቋረጣቸውና ስደተኞች ከሀገር ለማስወጣት እየወሰዱት ያለው እርምጃ ያሳስባቸዋል። በጠቅላይ ፍርድ ቤት መተማመንያ አንችልም፣ በመንግስት ላይ መተማመን አንችልም ሲሉ ለቢሲ ተናግረዋል። ኮንግረሱ ላይ መተማመን አንችልም። አሁን በአሜሪካ ህዝብ የተነሱ ሁሉ ህግ አውጪ፣ ህግ አስፈጻሚ፣ የፍትህ አካላት አሉን። ስለዚህ እንታገላለን ብለዋል። በዋሽንግተን ዲሲ የቬርሜንት ሴኔተር በርኒ ሳንደርስ ሰልፈኞችም ንግግር አድርገዋል። እነዚህ የተገኘ ነው አሜሪካ ስለምንጠላት አይደለም፣ ለዚህ ያለን አሜሪካ ስለምንወድ ነው በሺ የሚቆጠሩ ሰዎች ተናግረዋል። በዲሲ በተካሄደው ሰልፍም ላይ አንድ ግለሰብ ትራምፕ በአሜሪካ ዳግም ታላቅ ማድረግ የሚለው መፈክር ያለበት ኮፍያ ያደረገ እንደነበር ቢቢሲ ተመላክቷል። ከተማ እየጎበኘ እንደሆነ ተቃውሞን ለማየት መምጣቱን ተናግረዋል። ስሙን ለመናገር ፍቃደኛ ያልሆነ ይህ ግለሰብ ምን እየተካሄደ እንደሆነ በትክክል ባይገባኝም ሰዎች ግን ሰላማዊ ነበሩ እንደሚችል ተናግረዋል። ብዙም ሳይቆይም አንድ ሴት የነቀፋ አስተያየት ጮካ ሰጥታለች። ተቃዋሚዎቹ ከአሜሪካ ውጭም በመላ አውሮፓ በርሊን፣ ማድሪድ እና ሮም ሰዎች ለአሜሪካቻቸው አጋርነታቸው የሚያሳዩ ሰልፎችም አካሂደዋል። በለንደን በመቶ የሚቆጠሩ ተቃዋሚዎች ከአሜሪካ ኤምባሲ ደጃፍን ተሰባስበው ነበር። በቶሮንቶ ተመሳሳይ ትዕይንት ነበሩ። በአሜሪካ ቆንጽላ አቅራቢያ ያሉ ሰልፈኞች ካናዳ ላይ እንዲ እጅን አንሳ የሚሉ ምልክቶችን ሲያውለበልቡ ነበር። ፎክስ ኒውስ እሁድ የሚያስተላልፈውን የዶናልድ ትራምፕ ቃለመጠይቅ ማስታወቂያ ቅዳሜ ለት ሲለቅ የሚካሄዱ ሰልፎችን በተመለከተ ሲናገር ተደምጠዋል። ንጉስ ይትርኢት አይደለም ሲሉ ተደምጠዋል። በማስታወቂያ ላይ ስለ እኔ የተናገርኩት እንደሆነ ታውቃለህ። እኔ ንጉስ አይደለሁም ሲሉም ተደምጠዋል።